ያው እንግዲህ አቶ አያና ከገቡና አስተያየት ከሰጡ በኋላ አስተያየት መስጠትም በጣም ነው የሚከብደው። ሆኖም ግን ያው የዛሬው ሁኔታ ያው ባለፈው ሳምንትም እዚህ ቤት ላይ ብዙ ስንነጋግርበት የነበረው ነገር እንደ ክቡር የውጭ ጉዳይ ሚኒስትሩ ውስጥ ሐሳቡ ተካቷል ብዬ አስባለሁ። አቶ አያና ባለፈው ሳምንትም ነካክቶት ነበረና እኔ አሁን የዛሬው የመንግስታችን የውጭ ጉዳይ ሚኒስትር መግለጫ ኤርትራ መንግስት በኩል ምን አይነት ቫልዩ ይሰጠዋል ብዬ ዝም ብዬ ሳስብ ነበረ እና ምንም አይነት መግለጫዎች መግለጫ ሳይሰጥም እኮ ሪያክት የሚያደርግ መንግስት ነው እና ለዓለም አቀፉ ማህበረሰብ የኢትዮጵያን ሰላማዊነት ሪፍሌክት ለማድረግ በዘለለ እኔ መግለጫው ለኤርትራ መንግስት ምን አይነት ምን ይወስድበታል የሚለው ነገር ላይ ኔ የራሴ ጥያቄ ያለኝ እና በኋላ ላይ ስትመለሱ እና እያና የኢንተርናሽናል ኮሚኒቲ እና ያለውን ሁኔታ ስለምታውቁት እዛ ላይ እኔም ሪያክት ብታደርጉ እኔ ደስ የሚለኝ አንዱ እሱም ነው። ሆኖም ኢትዮጵያ መንግስት ሰላማዊነቱን የሰላማዊነቱን መንገድ አካሄዱን መግለጹ ሰላማዊነቱን አሁንም በሰላማዊ መንገድ የሚፈልጋቸው ነገሮች እንዳሉ ተባብሮ በትብብር የመንግስታችን የፓርቲያችን በትብብር ነው ማደግ የምንችለው የሚለውን ነገር ያንጸባረቀ ነው። ባለፈው 15 ቀንም ክቡር ጠቅላይ ሚኒስትሩ ምክር ቤት ላይ በነበራቸው እኔ አስመራ ድረስ ሄጄ የመደራደር ምንም ችግር የለብኝም ብለው በግልጽ አስቀምጧል። ያም እኮ የመንግስት አቋም ነው። ሆኖም ግን ከዛ በኋላ የኤርትራ መንግስት ሚዲያዎችንም ይሁን ደጋፊዎቻቸው ከሳቸው ምላሽ በኋላም አስተያየት ከሰጡ በኋላ ክቡር ጠቅላይ ሚኒስትሩ ሚዲያዎቻቸውን በምናይበት ጊዜ ትክክለኛ ሪያክሽን አልሰጡም። አሁንም የጸባጫሪነት ድርጊታቸውን ነው የቀጠሉበት። አሁን ውጭ ጉዳይ ሚኒስትሩ ደግሞ ዛሬ ሲሰጥ ለኢንተርናሽናል ኮሚኒቲ የኢትዮጵያን ሰላማዊነት ከማንጸባረቅ ውጭ እንደ አንድ ግለሰብ እኔ የኤርትራ መንግስት ላይ ተጽዕኖ የሚያሳርፍ ነው ብዬ አላስብም። ቅድም አቶ አያናም እንግዲህ እርስዎ ደግሞ በደንብ ስለሚያውቁት የኢንተርናሽናል ኮሚቴን ጉዳይ እነኚህ ሚድ የሚባሉት አካላት ያደራድራሉ የሚባለውን ለእነሱ ተጽዕኖ የሚገዛ መንግስት ነው ወይ? ለምን ግልጽ የሆነ ፖሊሲ ዶክትሪን የሌለው አላማ የሌለው መንግስት ስለሆነ የኤርትራ መንግስት በምንድን ነው ኢንፍሉንስ ሊያደርጉት የሚችሉት? ኤርትራ ጋር ማለት ነው እና ከዚህ አንጻር በምናይበት ጊዜ አሁንም የተከተለው አካሄዶች ኢትዮጵያ ላይ ክቡር ጠቅላይ ሚኒስትሩ እንዳሉት የተለያዩ አይነት መንገዶችን ይህን ጥያቄ እንዳታነሳ እንዳትደግም አድርጎ ረብሻ የማንሳት መሳሪያ የማስተላለፍ በዚህ ሳምንት ውስጥ እኮ አይተናል። ባለፈው ጠቅላይ ሚኒስትሩ ዶላር አይነት ነገር ተው የተባለውን የተያዙትን ሰዎች አይተናል። እንግዲህ በቅርቡ መግለጫ እንጠብቃለን። አገሪቷን በኢኮኖሚም የማዳከም ሆኖም ዞሮ ዞሮ አገሪቷ ውስጥ ስቲቢላይዜሽን እንዲኖር ከተቻለም ይህን መንግስት የመጣል ፍላጎት ነው ያለው። ለምን ሁልጊዜ የእሱን ሀሳብ የሚያራምድ መንግስት ነው እዚህ የሚፈልገው። ስለዚህ እኔ በተጽዕኖ በረከካል የሚለው ነገር እንደ አንድ ሰው ሳስበው ሊሆን የሚችል አይመስለኝም። ከዚህ ቀደም በኤርትራ ጦርነት ጊዜ ትዝ ካላችሁ ኤርትራ አሰብ ወደብ ላይ የነበሩ የኢትዮጵያን ሀብትና ንብረቶች እኮ በኢንተርናሽናል ኮርት ላይ እኮ ለኢትዮጵያ ይመለሱ የሚል ውሳኔ የተወሰነበት ሁኔታ ነው የነበረው አይደለም። ካልተሳሳትኩኝ ማለት ነው። እነዛ እንኳን እንኳን ማያልመለሰ ከሆኑ በቃ ተራ የሽፍትነትና የሌብነትን ድርጊት በምስራቅ አፍሪካ ላይ የሚያራምድ መንግስት ነው። ይሄ ትልቅ ራስ ብታት የሆነብን ነው ለእኛ ማለት ነው። ወደ ጦርነትም እኮ የምንገባው ወይም የማንገባው ከራሳችን ኪሳራ አንጻርም ነው የምናሰላው። ኢንተርናሽናል ኮሚቲ ነገ ብትጣላ፣ አንተምተው አንተምተው ነው እንጂ የሚል የአንተን ሪል ነገር የሚቀበልበት አማራጮችም አሉ ወይ የሚለው ነገር እንደ አንድ ሰው አይምሮ ውስጥ ይመላለስብኛል። እና በኋላ ላይ ስታጠቃልሉ በተለይ የህግ ውጭ አካላት ያላቸው ሰዎች ይህን አይነት ነገሮች በምን አይነት መልኩ ነው ሊፈታ የሚችለው የሚለው ነገር ቢታወቅና ይሄ መግለጫ ኢንፍሉዌንሱ ምንድን ነው ከኛ አንጻር ማለት ነው። ከኢንተርናሽናል ኮሚቴ አንፃር ካልሆነ ከኤርትራ መንግስት አንጻር ነገ ከነገ ወዲያ እንሰማለን። እዚህ ኮታችን ላይ የሚጽፉትንም እናያለን። በቃ ማላገጥ ነው። ምንም አይነት ኮንሰርን የሌላቸው አድርጌ መውሰድ ድፍረት ባይሆንብኝ ያን ነው እና ያለውና፣ ይሄን በመሳሰሉት ነገሮች ስናይ ለኢንተርናሽናል ኮሚቲ ሰላምነት ሰላማዊነታችንን ያንጸባርቅልናል ብዬ አስባለሁ። የዛሬው መግለጫ ባለፈው 15 ቀንም ክቡር ጠቅላይ ሚኒስትራችን ይሄንም ስላሉት ደግሞ ደጋግሞ ስላሉት ከዛ አንጻር ነው እንጂ የኤርትራ መንግስት ላይ ኢንፍሉዌንስ ይኖረዋል የሚል ነገር የለኝም እና ያችን ብዬ እናንተን በሰማይ ይሻለኛል። አመሰግናለሁ። እናመሰግናለን ወንድማችን ኤልያስ ከሀረር ከፍተኛ አመራር ናቸው። ክልሉ ላይ አድማጮቻችን፣ እንግዲህ ተመልካቾቻችን ልበል፣ ፕሮግራማችን ዛሬ ቆይታችን የኢትዮጵያ ባህር በር ጥያቄ በተለይ ዶክተር ጌዲዮን ጢሞቴዎስ በሰሞኑን ከቀናት በፊት ለሰጡት መግለጫን በተመለከተ ነበር። እንግዲህ ኤልያስ አሁን ያልከው መጨረሻ ላይ እኔም ሀሳብ እሰጣለሁ፣ የኢትዮጵያን አቋም ማስታወቅ ነው። ኤርትራ መንግስት ላይ ተጽዕኖ ቢሆን ባይኖርም እንደ መንግስት የኢትዮጵያን አቋም ለዓለም አቀፍ ማህበረሰብ በጣም ብዙ ዲፕሎማቶች ባሉበት ነው፣ በሚዲያም በግልጽ ተላልፈዋል እና ይህንን ለዓለም ህዝብ ማሳወቅ ለዲፕሎማቶች ማሳወቅ፣ አንደኛም ለኤርትራ የኢትዮጵያን አቋም ኢትዮጵያ በጋራ መስራት እንደምትፈልግ እዛ ላይ ቀድም አንስቻለሁ። ኦፖርቹኒቲዎቹን አስቀምጠዋል። ግን ትንኮሳዎቹና ረጅም ጊዜ ይሄ ጠላትነቱ አስፈላጊ እንዳልሆነ ኢትዮጵያ ደግሞ አቋማ በተለይ ባህር በር ጉዳይ የህልውና ጉዳይ እንደሆነና በተለይ ይሄ ባህር በር ያጣችበት መንገድ ፍትሃዊ እንዳልሆነ አግባብነት የሌለው የበፊቱ ህውሀት በአደራ መልክ እንዲቀመጥለት ሆን ብሎ ቆርጦት በአደራ መልክ እንዲቀመጥለት ግን ታሪክ፣ ሁኔታዎች፣ ፖለቲካ ሲዮሽን ተገለባብጦ ለእነሱም ሳይሆን ለእኛም ለኢትዮጵያም ሳይሆን በማይሆን ሁኔታ የኢትዮጵያ መንግስት ህጋዊ ባልሆነበት ትክክለኛ አግባብነት በሌለው የኢትዮጵያ ህዝብ ያልወሰነው ትራንዚሽናል ገቨርንመንት ባለበት ሁኔታ የሆነው ትክክል እንዳልሆነ አግባብነት እንደሌለው ተናግረናል። ያው አንዳንድ የኤርትራ ወገኖች ያየሁት ምንድን ነው ባህር በር መጠቀም ማንከለከላችሁ፣ እናንተ ወታደር እናስፍር ነው የምትሉት ወታደር ማስፈራ አችሉም ምናምን ብለው በጣም እሪ ያሉ በጣም የሚቆጡ አሉ። እና ባህር በር መጠቀም ትችላል እና አስቸጋሪ ነው ብቻ ሁኔታው የኢሳያስ መንግስት እንዳልከው የኢትዮጵያን አሁን የሰጠን መግለጫ አዳምጦ ብቻ ወደ ቀልቡ ይመለሳል የሚል እምነት በጣም ከባድ ነው። ከተመለሱ እሰየው፣ ደስ ይለናል። ረዥም ዓመት የፈጀ አትሮሲቲ ኔጋቲቪቲ የሆነ መንግስትን በአንድ መግለጫ እና በአንድ ውይይት መመለሱ በጣም ይከብዳል። እንዳልከው ግን የሀገሪቱን አቋም የመንግስትን አቋም ውጭ ጉዳይ ሚኒስቴር ውክልና ያለው በህገ መንግስቱ የተሰጠው አካል ስለሆነ ዲፕሎማሲን የሚመራ አካል ስለሆነ የኢትዮጵያን አቋምና ፍላጎት በግልጽ ያንጸባረቁበት ነው። ዶክተር ገዲ እኔ በኋላ መጣለው የቀረን ሰው ተሚራና ቢጂ ቢጂ እናንተ አምስት አምስት ደቂቃ ውሰዱ። ከዛ በኋላ የማጠቃለያ ሀሳብ እንቀጥላለን ቢጂ እሺ ታንክ ዩ አመሰግናለሁኝ። እንግዲህ መብራት ጠፍቶ ነበር፣ አጋጣሚ ተራይ ሲደርስ መብራት መጣ። አመሰግናለሁኝ ዶክተር፣ ሌሎቻችሁም የፓርላማ አባላቶችም እንዳላችሁ ሰምቻለሁኝ። ሪሊ ታንክ ዩ። ድምጼ ይሰማ እንደሆን አላቅም፣ ከተሰማ ልቀጥል። ይሰማል፣ ይቀጥሉ። እሺ ታንክ ዩ በጣም አመሰግናለሁኝ። እኔ የዚህ የኤርትራ ጉዳይ እንዴት ሀንድል መደረግ እንዳለበት መቼም ከመንግስት በላይ በግለሰብ ደረጃ እናውቃለን ብዬ አላምንም። ግን ያው እንደ ግለሰብ ደግሞ መንግስት የግለሰቦች የሰዎች ስብስብ ስለሆነ የእያንዳንዱ ሰው መረጃ ተሰብስቦ ነው ኤርትራ ምን ትመስላለች፣ ኬንያ ምን ትመስላለች፣ ሌሎች ሀገራት ምን ይመስላል፣ ወይም የሆነ ፖለቲካ ተቋም ወይም የሆነ ነገር ምን ይመስላል የሚለውን ያው መረጃ የሚሆን ማስረጃ ከዜጎች ተሰብስቦ ነው። እና ሬሊ ቴንክዩ ስለገባው ደስ ብሎኛል። እኔ በዚህ በኤርትራ ጉዳይ የኤርትራን የሚወስጥ ችግር ማወቅ የሚያስፈልገን ይመስለኛል ወዳጆች ምክንያቱም ኤርትራ ያው እንደምታውቁት ወደ ዘጠኝ አካባቢ ብሄር አንደኛው እንኳን ያው ዝም ብሎ ብሄር ነው የተባለው አምሶሪ ቱሰይ መረሻይዳ የሚባሉት ዝም ብሎ ከሳውዲ አረቢያም ከየመንም ብቅ ብቅ እያሉ የሚመለሱ ሻቢያ ጦርነት ላይ በነበረ ጊዜ ከኢትዮጵያ መንግስት ጋር ጠመንጃ ሲያቀብሉ ጥይት ሲሸጡ የነበሩ ናቸው። ሌሎቹ ያው የምታውቋቸው ታላቁ የአፋር ህዝብ አለ፣ ኩናማ አለ፣ ሳሆ አለ ወይም ኢሮብ የምንለው በዚኛው በኢትዮጵያ ወገን የዳራ ባለ ትግረ አለ፣ ትግረኛ ተናጋሪዎች አሉ። ስለዚህ ይሄ ስብስብ ነው ዘጠኝ ብሄር ሆኖ እዛ ያለው። ከዘጠኝ ውስጥ ምናልባት ከአንድ ወይ ከሁለቱ ካልሆነ በስተቀር ከአምስት ከስድስቱ ጋር ኢትዮጵያ ብሄር ቦርደርም ሼር ታደርጋለች። እንግዲህ ያው ትግሉን የጀመሩት እነ እድሪስ አዋቴ ነው። ድሪስ ደግሞ የቆለኛ ነው። በሱዳን ድንበር፣ በዚህ በጋሽ ባርካ አካባቢ የነበሩ ሰዎች ናቸው። ማይክ ሙት አደርጋቱ። ኤልያሲ ማን ነው? ማይክ ክፍት ነው። አንድ ሰው አላውቅም፣ ድምፅ ይሰማል። ኦኬ ሶሪ። እና አሁን እኔ የሰማሁት እዛ በነበርኩ ጊዜ እኛ ኃይለስላሴ ላይ የተኮስ ነው ነው የሚሉት ቆለኞቹ፣ ለእኩልነት ስንል ነው፣ ለእኩልነት ስንል ነው። ምክንያቱም ሃይላንደሮቹ ወይም ሃይላንድ በወቅቱ የኢትዮጵያ መንግስት፣ በተለይ የቀዳማዊ ኃይለስላሴ መንግስት አስተምሮ ምን ብሎ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ኢኮኖሚ ውስጥ በዓለም አቀፍ ዲፕሎማሲ ውስጥ አሰማርታቸው የነበሩት ሃይላንደሮች ወይም የሃይላንድ ሰዎች ወይም ትግረኛ ተናጋሪው ክፍል እነ ኢሳያስን ይጨምራል ሆል ሲስተሙን ተቆጣጥረው ወይም ቆለኛውን ንቀው አርብቶ አደሩን ማለት ነው ስላስቸገሩ እኩል እንሆን ብለን ነው ጠመንጃ ያነሳ ነው እንጂ ከኢትዮጵያ እንገንጠል አላልንም፣ ነው የሚሉት እኔ በጆሮ የሰማሁትን ነው። ቆለኞቹ የሚሉት ምክንያቱም የጦር ካምፕ ነበረን ወደ ጋሽ ባርካ አካባቢ እና ከነሱ ጋር ነው የምንለው፣ ትግረ ከሚባለው ብሔር ጋርና ሌሎችም የአፋርንም ስሜት አውቃለው። አብሬም ሰራ የነበረ ሰው አለ። የቀይ ባህር አፋሮች ማለቴ ነው፣ በዛ ቦርደር ላይ ያሉት ሳሆ ደግሞ በተለይ በትግሉ ውስጥ ትልቅ እንትን የነበራቸው እና ምንድነው፣ አንደኛ ትግሉን ተቀምተናል የሚል የቆለኞች ወይም የትግረ ከፍተኛ ሮሮ አለ ኤርትራ ውስጥ። ይሄን ለማፈን ሲል የኢሳይያስ አፈወርቂ መንግስት ፍጹም ወይም ደገኞቹ ፍጹም ሌሎቹም አፋሩንም ትግረውንም ዳራቡንም ኩናማ ኩናማ ደግሞ እንደ ቃላትም ነው የሚታየው ከኢትዮጵያ መንግስት ከደርግ ጋር ስታብሩ ነበር ተብሎ ማለት ነው። ብዙ የተወሳሰበ ችግር አለ። አሁን ይሄ የብሔር ብሔረሰብ ጥያቄ ኢትዮጵያ ውስጥ ለምንድን ነው የምታወሩት? ምናምን ሲል ኢሳያስ ለኢትዮጵያ አዝነው ይመስላችኋል? ብዙዎቻቸው አይደለም። መጥፎ ምሳሌ ትላላችሁ ለእኔም የሚል ነው እና ያ ነገር ስላለ ታፍኖ ዛ ህዝቡ የተቀመጠው አንድ ምክንያት ለዚህ ነው። ኦኬ ጀስት አብቱ ዘን ብለን እንተው እሱ እና በኢትዮጵያ ጉዳይ ላይ ዶክተር ዶክተር ፈቲ ሚውት አርግ እንትን በጣም ይረብሻል። ኢትዮጵያ ላይ አሁን በቀደም ዶክተር ጌዲዮን ጢሞቴዎስ ያቀረቡትን በደንብ ሰምቻለሁኝ አያናም ሌሎቻችሁም እንደጠቀሳችሁት በጣም ስትሮንግ ሰላማዊውንም መንገድ የዳሰሰ ችግሩንም ለአለም አቀፉም ለኢትዮጵያኖችም ያሳወቀ በጣም ጠንካራ ዶክመንት ነው። ንግግሩ ምኑን በጣም ጠንካራ አድርጌ ነው የወሰድኩት። ይሁንና በምንም አይነት መልኩ ከሽነን ብናቀርብ የኤርትራ ኢሊቶች ወይም የፖለቲካውን ይዘው ያሉት ሰዎች ምንድን ነው ይሄንን አይቶ የሚወስዱት እርምጃ ብለን ስንመረምር፣ በፍጹም በሰላማዊውም በምኑም መንገድ አሁን እኛ የምንጠይቀውን የሚመልሱ አይመስለኝም። እኔ ምን እናርግ ወደ ጦርነት እንግባዊ ወይ ካላችሁ እሱንም አላልኩም አልልምም። ነገር ግን እኔ ከዶክተር ጢሞቴዎስም እንዲሁም ደግሞ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም እንዲሁም ከጦር መኮንኖችም ከሌሎችም እናንተ የፓርላማ አባላቶችም መስማት ፈልገው አፍተሮል ወይም መሆን ያለበት እንደ ኢትዮጵያ ኢትዮጵያ የምትመኘውን አይደለም ልትነግሩን የሚገባው ብዬ ነው። እንደ አንድ ስትዝን ትንሽ ፖለቲካ እንደሚገባው እንደ አንድ የሚዲያ ሰው እንዴት ነው የሚመጣው የሚለውን ብታስቡበት ጥሩ ነው፣ ላለው ምክንያቱም የፓርላማ አባላቶች ስላላቸው ሕግ አውጮችም ስለሆናቸው እንዴት ነው የሚመጣው? በሰላማዊ መንገድ ነው የምንፈልገው ስላልን በሰላም ይመጣል ወይ ነው ጥያቄ። የሻቢያ ባህሪ የኤርትራ አሁን መንግሥት ገቨርመንቱ ምን አይነት ባህሪ አለው የሚለውን ታሳቢ ያደረገ ውይይቶች ቢደረጉ በጣም ጥሩ ነው እና የኢትዮጵያ የኤርትራን አካሄድ ገምቶ የኢትዮጵያ ውሳኔ ምን ይሆናል እንዲል አሁን እዚህ ሶሻል ሚዲያ ላይ በዚህ በኩል ይመጣል፣ በዛ በኩል ይመጣል እንድንልም አይደለም ይሄንን ምለው። ነገር ግን እኛ ሰላም ስለፈለግን፣ እኛ ነገሩ በሰላማዊ በሽምግልና እንዲያልቅ ስለፈለግን ሻቢያ በዛ ይጨርሳል ማለት ርከውስ ከሻቢያ ጋር ብዙ የተሰለፉ የምናቃቸውም የማናቃቸውም ሀይላት አሉ ሻቢያ እንኳን እሺ አትስጥ ሊሉ የሚችሉ በዛ ላይ ደግሞ ሻዕቢያ ኢትዮጵያ ላይ እያደረሰ ያለው ነገር ዛሬ ሳይሆን፣ ለምሳሌ እኔም እዛ ነበርኩ። የኮንጎ የእናንተ ያው ጄኔራል ኖሌጅ ያው ታውቁት ይሆናል የኮንጎ የካቢላ ልጅ እዛ ሲሰለጥን ነበረ። ታሚል ታይገር፣ የስሪላንካው ማለት ነው። ምን ያህል እንደሚርቅ እንግዲህ፣ ወደ 10000 ኪሎ ሜትር፣ ሚኒመም 5000 ኪሎ ሜትር፣ 7000 ኪሎ ሜትር ሊሆን ይችላል። ታሚል ታይገሮች ሳይጠፉ በፊት እዛ ነበሩ ሲረዱ ነበሩ ሲሰለጥኑም ነበር እና ወደፊትም ይሄ ይቆማል ብዬ አላስብም። አንድ ይሄ እንዲቆም፣ ሁለት የባህር በሩ ደግሞ በሰላማዊ መንገድ እንደምንለው እንዲገኝ ፈጣሪ ታክሎበት ማለት ነው። ነገር ግን ይሄ ምኞት ብቻ ሆኖ እንዳይቀር መንግስት፣ ቅድም እንዳልኩት፣ አንድ የሻቢያን ባህሪ በትክክል አጥንቶ ለዛ መልስ የሚሆን ነገር ወይም ለዛ ካውንተር የሚሆን ነገር ማዘጋጀት መቻል አለበት። ከዛ ውጪ እኔ አሁን ሻቢያ እንዲሁ ይመልሳል የሚል እንትን የለም። እንደዛ ቢሆን ኖሮ ላለፉት 30 ዓመት አሁን ልብ ብላችሁ ከሆነ ወዳጆች፣ ካላረዘምኩት በስተቀር ላለፉት 30 ዓመታት አንድ ቀን ሻቢያ ድንበሩን ለማንኛውም የአካባቢ ሀገር ክፍት አድርጎ አያውቅም። ዋይ ለምሳሌ በደቡብ በኩል ከኬንያ ጋር የኢትዮጵያ ዜጎች እንደፈለጉ ኬንያ ገብቶ ይወጣሉ፣ ኬንያን ስም ይመጣሉ፣ ለቅሶ ይደራረሳል ህዝቡ። በዚህ በሱማሌ በኩልም ሱማሌላንድም ምንም፣ በወጫሌ በኩል ሰው እንደፈለገ ይሄዳል ይመጣል፣ ህጋዊ የሆነ ሰው ማለት ነው። በደቡብ ሱዳንም እንደዚህ በሱዳንም አሁን ጦርነት ስለሆነ ነው እንጂ እንደዛው ነው። በት በኤርትራ በኩል ኤርትራ ነፃ ከወጣች በኋላ አንድም ቀን ክፍት አይደለም። ምክንያቱም አንዳሽ ነገር ሰርቀው እቤታቸው አስቀምጠዋል። ስለዚህ እኔ አንድ ነገር ሰርቄ ድሮ አገር ቤት የሰው ከብት ሰርቆ በረቱ ውስጥ ያስገባ ሰው አይተኛም። ቤት ገብቶ መስት ባለቤቱ ይመጣል ብሎ በቃ በር ላይ ቆሞ ባለቤቱ ሲማ በዚህ በኩል አይደለም፣ በዛ በኩል ሄደዋል፣ እንዲህ ያለ እንስሳ ኮቴ በዚህ ሰምቻለሁ እያለ ያንን ሰው መንገድ ሲያስቀይስ ነው የሚያደረውና እኔ እናንተ የፓርላማ አባላቶችም ሌሎች ጥናት የምታደርጉ ሰዎችም የሻቢያን ባህሪ አጥንታችሁ በእንደዚህ አይነት መልክ ሊመጣ ይችላል ብላችሁ ብታስቀምጡ ጥሩ ነው እንጂ። ሰላም ጥሩ ነው፣ ሰላም መመኘት ጥሩ ነው። ለሰላም እንሰራለን። ኢትዮጵያ ጦርነት አላለችም፣ መንግስትም አላለም፣ ፓርላማውም አላለም፣ ህጋውጪው ነገር ግን እንደው እንትኑን ብታስቀምጡ ጥሩ ነው። እኔ እንግዲህ ምኞት ጥሩ ነው። ነገር ግን ከሻቢያ ባህሪ ተነስተን እንደው መላእክቶችን መጥተው እናሸማግል ቢሉ የሚል አይመስለኝም። ማይ ኦፒንየን ሶሪ ብጅ። እናመሰግናለን። አስራ ሁለት ደቂቃ ነው የተጠቀምከው።